ኦትሮ ዝምታን መርጥ የነበረው መንግስት ዛሬ ዝምታውን ሰብሮ ቃል ቢያወጣ ከሞታችን በላይ ከጭፍጨፋችን ከግፍግድያችን በላይ ህመምንም ያጭር ቅስም የሚሰባብር ቃል ከአንድ በቱ አወጣ። ጉዳዩን እስካሁን አልሰማንም፣ ለማጣራትን ሞክራለን፣ ክስተቱ የውሸት ነው ሲሉ የአርሲ እና የወረዳው አስተዳዳሪዎች በልበ ሙሉነት በአደባባይ ወጥተው ተናገሩ። ውሸት ነው በግፍ መገደላቸው በአደባባይ መጨፍጨፋቸው ኦርቶዶክሳውያን ብቻ ተመርጠው በአደባባይ ደማቸው መፍሰሱ ውሸት ነው። መንግሥት መፍትሄ ይሰጠኛል ብሎ በተስፋ የሚጠባበቀው ምዕመን ከሞቱ በላይ ከጭፍጨፋው በላይ ከግፍ ግድያው በላይ ሕመም የሚሆንበትን ቃል ሰማ። በግልጽ በአደባባይ የፈሰሰው ደሙ ተካደ። ሰላምና ጤና ለእናንተ ተመኘን። ውድ ጊዜ ሚዲያ ቤተሰቦቻችን ዛሬ። በጭንቅና በጣር ለሚዋትቱ ስለ ሃይማኖታቸው በግፍ በአደባባይ ስለተሰዉ ስለ አርሲ ምዕመናን፣ ስለ አርሲ ሰማዕታት ድምፅ ልንሆናቸው ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአርሲ ሀገረ ስብከት በአርሲ ዞን የክርስቲያኖች ግድያ ያለ ከልካይ ዛሬም ቀጥሏል። የተገደሉት በሃይማኖታቸው ምክንያት ነው። ልጆቼ እኮ ሞቱብኝ ብሎ የሚጮህ የአንድ አባት ድምፅ እንኳን አጥተዋል። ሞታቸው በሚዲያ እንኳን አይዘገብም። መንግስታዊ ተቋማት እንኳን ሳይቀሩ ጭራሽ የዞኑ አስተዳዳሪዎች ጭምር ይህንን ጉዳይ አልሰማንም፣ አላየንም ማለትን ወደዋል። ይህ እምነትን መሰረት ያደረገው ወንጀል ሲፈጸም አመታት ተቆጥረዋል። አካባቢውን በአባትነት የሚያገለግሉት ብጹሃን አባትም የልጆቻቸውን ድምፅ መስማት አቅቷቸዋል። ከዚህስ በኋላ ቢሆን የእነዚህ ክርስቲያኖች የግፍ ግድያና ጭፍጨፋ ምን ተብሎ እንደሚጻፍ እንኳ ውሉ ታቷል። ማር እንኳን ሲበዛ ይመራል አይደለም። የግፍ ግድያና ጭፍጨፋ ለማና ቤት ይባል። ምንስ ብለን ብናወራ፣ ምንስ ብለን ብንጽፍ፣ ምን ብለንስ ብንናገር ይሆን የምንሰማው? ይህንን በንጹሐን ደም ላይ የተመሰረተ የትግል ስልት የምትከተሉ አካላቶችስ መቼ ይሆን ስለ ኦርቶዶክሳውያን መቼ ይሆን በኦርቶዶክሳውያን ላይ የምታደርሱት የግፍ ግድያና ጭፍጨፋ እብቅታችሁ እፎይ የምትሉት? የግብረ አባታችሁ ቃይን ሲቅበዘበዝ እንደኖረ የእናንተም ኑሮ ከዚያ አያልፍምና እግዚአብሔር አምላክ ይበቀላችሁ። ምንድነው እየሆነ ያለው በሀገራችን በኢትዮጵያ? እየሰማ ነው እያየነው ያለነው ነው የኦርቶዶክሳውያን የግፍ ጭፍጨፋና ግድያ። ስለምን እንደዚህስ በረታ? አንድ ወር ባልሞላ ጊዜ ውስጥ ከ25 የሚበልጡ ኦርቶዶክሳውያን ምዕመናን በኦርቶዶክሳዊነታቸው ብቻ በሃይማኖት ተነጥለው ከቤታቸው ተወስደው ተገደሉ ሲባል መልሳችን ምን ይሆን? ይህ ጉዳይ የሁሉንም ኦርቶዶክሳዊ ልብ የሰበረ ጉዳይ ነው። ነገር ግን ልባችን ተሰበረ ብቻ ብለን ዝም ማለት አይገባንም። የቀድሞ የሀገረ ስብከቱ አስተዳዳሪ የነበሩት ብፁዕ አቡነ ሄኖክ ስለዚህ ክስተት ስለዚህ ጉዳይ ሲሰሙ ልባቸው፣ ቅስማቸው እጅጉን ተሰባብሮ እንዲህ ሲሉ መልእክታቸውን አሰፈሩ። እኔ ነኝ እረኛችሁ፣ በጠባቂነት የተሾምኩላችሁ እኔ ነኝ። በጎቼን ጠብቅ ተብዬ በእረኝነቴ የፍቅር አርማ የተሰጠኝ እረኝነቴን የፍቅር መለክ የሆነልኝ እኔ ነኝ እረኛችሁ። እኔ ነኝ እናንተን የተውኳችሁ፣ ወተታችሁን ጠጥቼ መንጋነታችሁን የዘነጋው ሰባት ጥፋታችሁን አይቼ መግሳታችሁን ያላየው እኔ ነኝ ጥፋተኛ። መሰብሰባችሁን አይቼ መበተናችሁን የረሳው፣ መብልነታችሁን ወድጄ መሞታችሁን ያላየው እኔ ነኝ እረኛችሁ። በእናንተ ላይ ተሹሜ የእናንተ ጠላት የሆንኩኝ፣ በሞታችሁ ለሞታችሁ አማካሪ የሾምኩኝ እኔ ነኝ ጠላታችሁ። እኔ ነኝ እረኛችሁ። ጠጉራችሁን ሸልቼ ብርድ ልብስ አድርጌ ለብሻለሁ። ተኩላ ሲናጠቃችሁ ግን ያላየው መስዬ አንገቴን ቀብሬአለሁ። ስለዚህ የእናንተ እዳለብኝ አስራት በኩራት አምጡ ብዬ ከደሳሳው ጎጆአችሁ ዘርፌ ውስጃለሁ። ፍሬ ግብሩን አምጡ ብዬ ማስቀደሻውን አግቡ ብዬ ጮሄባችኋለሁ። ቤተ ክርስቲያን መጥታችሁ ስትጸልዩ የጸሎት ጊዜያችሁን ነጥቄ በኪሳችሁ የነበረውን ሳንቲማችሁን በአቦ ስላሴ ብዬ በአቦ በስላሴ ብያው ልቅ ያለው መራራ ሞትን ስትሞቱ ግን አይኔን ከድኜ አላየሁም ብያለሁ። እኔ ነኝ አገልጋዩ። በክርስትናችሁ ከመሐራው የበላሁት ባይበቃኝ ከቤት ተከትዬ መጥቼ ለወይዛዝርቱ ለመኳንንቱ የተዘጋጀውን አብሬ የበላሁኝ እንደ ቄስነቴ ከላይ ተቀምጬ የሁሉን ነገር ባራኪ የሆንኩኝ ሁሉንም ከእናንተ ቤት ቀምሻለሁ። ዛሬ ግን እኔ አይቼ እንዳላየው ሰምቼ እንዳልሰማው ዝም አልኳችሁ። ሁሉንም ረሳሁት። ውለታችሁን ዘነጋሁት። ስለዚህ እኔ እማዳል ለብኝ የናንተ ዳለብኝ። እኔ ነኝ መሪ ጌታው። ጽናጽኑን መቋሚያውን ካባውን ያጎናጸፋችሁኝ በድግሱ በተዝካሩ የመሥዋዕት መሪ ነው ብላችሁ ፍሪዳውን ያረዳችሁልኝ እኔ ነኝ መሪ ጌታው። የኔታ እያላችሁ በየመንገዱ ያሞካሻችሁኝ እኔ ነኝ መሪ ጌታው። ደሞዜን ለመክፈል ከጎተራው ከአውድማው ከስንዴው ለደሞዜ ዛቃችሁልኝ። እኔ ነኝ መሪጌታው። እኔ ነኝ መምህሩ። ጉባኤ እንዳይፈታ መጽሐፍቱን በመግዛት ጉባኤ ቤቱን በመስራት መቅኑን በመስራት ሰርከ ህብስቱን በማዘጋጀት አልባሳቱን በመግዛት ጉባኤያቱን ያጸናችሁልኝ፣ እኔ ነኝ መምህሩ። ለአስነጋሪው፣ ለአድራሹ፣ ለዘራፊው፣ ለእጩ ተመራቂው ተማሪ ከልመና በመውጣት የዕለት ጉርሱን የአመት ልብሱን የቻላችሁልኝ እኔ ነኝ። እኔ ነኝ ዝም ያልኳችሁ በዝምታዬ ከገዳያችሁ ጋር ያበርኩኝ እኔ ነኝ። ልጆቼ ሞታችሁን ለመስማት የተጸየፍኩ አስክሬናችሁን እንደ ተራ በደን የቆጠርኩ እኔ ነኝና ሊቀ ጳጳሱ ከክብሬ ውጭ ሌላ ነገር የማይታየኝ እኔ ነኝና ሰማንያ ሺህ ብር በየወሩ የምበላ የምእመናኔ ነገር የማይሰማኝ እኔ ነኝና በደለኛው እኔ ነኝና ከላይ ሆኜ ወደ ታች ማለት የተሳነኝ እኔ ደካማው ስለሆንኩ ለእኔ ጸልዩልኝ ምዕመናን ሆይ። ከእናንተ ፍቅርስ ማን ይለየኛል? ሞት፣ እስራት፣ ሰይፍ ይህ ሁሉ እንዳይለየኝ በረከታችሁ ትድረሰኝ በማለት ብጹሕ አቡነ ሄኖክ የሁሉንም ኦርቶዶክሳዊ ሀዘን ተጋርተው የአርሲ ሀገረ ስብከት ምዕመናንን ሞትና ግድያ በጽኑ ተቃውመዋል። ቅዱስ ሲኖዶስም ቢሆን በዚህ ጉዳይ ዝም ማለትን አልወደደም። በትላንትናው ዕለት ባወጣውም መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥልኝ ይፈልጋለሁ ሲሉ ለመንግስት ድምፃቸውን አሰምተዋል። በዚሁ በምስራቅ አርሲ ዞን በጉና በመሸርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የቤተ ክርስቲያኒቱ የእምነት ተከታዮች ላይ ማንነታቸው ባልታወቀ እየተባለ በየጊዜው የሚፈጸሙ ግድያዎች እንዲሁ ደግሞ እንዲሁ ደግሞ አንድ ወር ባልሞላው ጊዜ ውስጥ ከ25 በላይ ሰዎች መሞታቸውን ቋሚ ሲኖዶስ ጥቅምት 20 ቀን በትላንትና ዕለት ባወጣው መግለጫም ተናግሯል። ቋሚ ሲኖዶሱ በመግለጫው ላይም ጥቅምት 14 ቀን ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ እንዲሁም ደግሞ ጥቅምት 17 ቀን ሌሊት ደግሞ በሸርካ ወረዳ 3፣ እንዲሁም ጥቅምት 18 ቀን ሌሊት በሆንቆሎ ባቢ ወረዳ አምስት የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን ቅዱስ ሲኖዶስ አሳውቋል። ሲኖዶሱ ግድያውን ሲገልጽ ከዕለት ወደ ዕለት እየተባባሰ ነውና ዝም ሊባል አይገባም። ይህንንም አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከው ሪፖርትም የተመለከተው በከባድና በጥልቅ የሀዘን ስሜት ውስጥ ሆኖ እንደሆነም ገልጿል። በምስራቅ አርሲ ያገረ ስብከትም እንዲህ አይነቱ ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነው ሲልም ድምፃቸውን አሰሙ። በእምነቱ ተከታዮች ላይ የተፈጸመውንም ግድያ በነጻ እምነት የማምለክ ህገ መንግስታዊ መብት የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳ ሴትን የሚያጠፋ ክብረነክና እጅግ አጸያፊ ክስተት ነው ሲሉ ማወገዙ ይህ ስነ ምግባራዊ ድርጊት ነው ሲሉም ድርጊቱን እንዲባላ አገላለጽ ጠርተውታል። በወረዳው የሚገኙ ኦርቶዶክሳውያን ምእመናንም ቢሆኑ ከዚህ በኋላ ተስፋ የሚባል ነገር በውስጣቸው እንደሌለና ከዚህ በኋላ ምናልባትም ሕግ እንደዚያ አድርጎ ይጠብቀናል የሚል ነገር በውስጣቸው ምንም አይነት ተስፋ እንደሌላቸው ከዚህም በኋላ በዚያ ስፍራ ለመኖር ተመልሰው ለማገገም እንደማይችሉም ተስፋ አጣ ስሜት እየገለጹ ነው። ከስፍራው መረጃዎችንም የሰጡ የተጎጂ ቤተሰብ አባላትና የቤተክርስቲያን ኃላፊዎችም ጥቃት የደረሰባቸው ምእመናን በሃይማኖታቸው ምክንያት ኢላማ ተደርገዋል በማለት ቢናገሩም ነገር ግን በዞኑ የሚገኙ የወረዳው አስተዳዳሪዎችና የዞኑ አስተዳዳሪ ጭምር ነገሩን አጣርተን በቂ መረጃ እንሰጣለን፣ ይህ ጉዳይ ሀሰት ነው አልተፈጸመም ሲሉም አስተባብለዋል። የኦርቶዶክሳውያን ደም በግፍ እየፈሰሰ ሀሰት ነው የሚል ምላሽ ምን አይነት ምላሽ ነው? የቤተ ክህነቱ ዘገባ ሀገረ ስብከቱን ጠቅሶ በአጥቂዎች ላይ ተመጣጣኝ እርምጃ ተወስዷል እያለ ሲናገር የዞኑ አስተዳዳሪ ሐሰት ነው፣ የወረዳው አስተዳዳሪ ደግሞ እያጣራው ነው ማለቱ እነዚያ አካላት የማያውቁት ተመጣጣኝ እርምጃስ ሀገረ ስብከቱ ከየት አምጥቶ ሊሰጥ ነው? የዞኑ ዋና አስተዳዳሪ ኢብራሂም ከድርም ሞታችንን በአደባባይ የካዱት በሞታችን መሳለቃቸው ምን የሚሉት ጉዳይ ነው? ስለ አርሲ ውልቂት ሊቀ ጳጳሱ ሲናገሩ ልብ ይሰብራል። ከምንሸከመው በላይ ሆኖብናል፣ የምንገልጥበት ቋንቋ አልተገኘልንም በማለት ሀዘናቸውን ከሀገር አሜሪካ ድረስ ብፁዕ አቡነ ጴጥሮስ ድምፃቸውን ሲያሰሙ እኛ በኢትዮጵያ ምድር ያለን ዜጎች ኦርቶዶክሳውያን ብጹሀን አባቶች ለምን ዝም አልን? ይህ ዝምታችንስ ቢሆን በአርሲ ሀገረ ስብከት ለሚገኙ ኦርቶዶክሳውያን ምዕመናን በእጅጉ አያሳምማቸውም ወይ? ምንድን ነው የሚሻለን? እንዴት ነው እንዴትስ አስችሎን ነው ዝም የምንለው? ማን ነው የሚያስቆመው? ለምንስ በዚህ ጉዳይ ላይ ቢያንስ በህብረት ማልቀስ እንኳን አቃተን? ቢያንስ በውጭ አገር ያሉ ኢትዮጵያውያንስ ለምን ዝምታን ወደዱ? የሚያሳዝነው ዛሬ መሞታችን ብቻ ሳይሆን ሞታችን እንዳይቀጥል አንድ ሆነን በአንድነት ድምጽ ማውጣት አለመቻላችን ነው ሌሎች እንኳን ሲሞቱ ይቅርና ሲታመሙ እንኳን የሚያወጡት ድምጽ አንድ አይነት ሆኖ ሳለ እኛ ግን በሞታችን ሳይቀር ዥንጉርጉር ድምጻችን ጎልቶ እየተሰማ ነው አንድ ሆነን መኖር ይቅርና ለምን እንገደላለን ከሚል ጩኸት ይልቅ ሞታችንን እየከፋፈልን ነገሌ አብረውን አልቅሰዋል፣ ነገሌ በደንብ አልጮሁም፣ የነገሌ አለመጮ ወዘተ ያልን ድምፅ መቀነሳችን፣ ልዩነት መፍጠራችን ወደፊትስ እንኳን ቢሆን ለገዳዮቻችን አንድ አለመሆናችን ድምፅ ማጣታችን ግድያቸውን እንዲቀጥሉና ብርታት እንዲያገኙም እያደረጋቸው ነው። ኦርቶዶክስ ናቸው ተብለን እየተገደልን ቦታችን ውስጥ ብዙ ነገር መስራታችን ቦታችንን በልዩ ልዩ ምንዛሬ ማየታችን በእጅጉ ያሳፍራል። እጅግ ም ያሳዝናል። የተከፋፈለ ሀሳብና የግል አመለካከት ከመሰንዘር ወጥተን ሞታችንን እናስቁም፣ ገዳዮቻችንንም እናውግዝ፣ ዝምተኞችንም እንቀስቅስ። ተናጋሪዎች ንግግራቸው ትክክለኛ ሀሳብ ላይ ያነጣጠረ እንዲሆንም እንመካከር። ሞታችን ሞታችንን ለልዩ ልዩ ፍጆታ የሚጎትቱትን በወንድምና እህት፣ በልጅና በእናት፣ በአባትና በተለያዩ ህፃናት ሞት ገበያ የሚከፍቱትን አካላት ቢሆን ሁላችንም ኦርቶዶክሳውያን በአንድ ድምፅ እናስቁማቸው። ያ ካልሆነ በስተቀር ለጊዜው ተነቃቅፈን ተወጋግዘንና ተነቋቁረን ተመልሰን ደግሞ ዝም ማለታችን ዝምታን መምረጣችን ሞቱም እንዲቀጥል ማድረጉ አይቀርምና አንድ ሆነን እንቁም። ሞታችን ውስጥ በመከራችን የምድጃ እሳት ላይ የግል ነገራችንን ለማብሰል የግል ድስታችንን አንጣድ። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።